ዋቄ ፈታ ምንድን ነው? ግን ዋቄ ፈታ ሲፎ ንገሪኝ፣ እስኪ ካልደበረሽ የሆነ ጊዜ ዋቄ ይፈታ ሆነሽ አልነበረ እንደ ነው። ኧረ እኔ እንደዛ ሁኛ አላውቅም። እንደ ፈሬ እራሳሽ የሆነ ጊዜ ኦሮሞ ሆነሽ የነበረ ጊዜ ኦሮሞ ሆኜ የነበረ እንደ ቆይ ቆይ ቆይ ኦሮሞ ሁኜ የነበረ እንዲ ቤተሰቦች፣ እረ ጉድ እኮ ነው ዘንድሮ፣ ማይሰማ ነገር የለም። በዓመተ ምሕረት ነበረ ኦሮሞ የሆን ኩት በእናትሽ እና ለምን ወጣው፣ አልቀበልም ብላችሁኝ እኔ እንጃ ማለቴ እንዴ

ፍሬ በዛኛው ህይወትሽ ወንድ በነበርሽ ጊዜ ኦሮሞ ዋቅ የፈታ ነበርሽ ይለኛል። ይሄ ደግሞ የምር ግን እንደዛ ሆኜ ነበር። እንዲ ቀልድሽ ነው ወይስ የምርሽ ነው? ምጠይቅ የምሬ ነው መሬቴን የምሬ ነው የምጠይቀሽ ወይ ፍሬ። እሱንም ያኔ ምራ እኔ አላውቅም። ትዝም አይለኝም። አራት ሰዓት አልሞላሁም። እሺ እንትን የሆሽ ጊዜ ስታስታውሻለሽ? እሱን አስታውሳለሁ ግን ራፊ አይ ስሙን አልጠራም። ለዛ ነው እንትን ያልኩሽ። ከዛ በኋላ ወደኛ ተቀለችሽ ነው? ኧረ እኔ ወደ እናንተ አልተቀልኩም። ተይ፣ ያጠሪልኝ፣ አጣሪልኝ፣ ይሄ ነገር ይጠራልኝ። እናንተ እኔ ዋቄ ፈቃ ዋቄ ምንድን ነው ያልሽው? ዋቄ ፈቃ። በቃ ለፊው ትጦዝ ነበረ ይላል ያ ጦዘህና ጦዘታ ለፊው። በቃ ለፊው ተይው። ወይኔ እንዴት ነሽ ታዲያ? በተረፈ አለሁልሽ። እንዴት ነሽ አንቺ ደህና ነሽ? ደህና ነኝ፣ እግዚአብሔር ይመስገን። አንቺስ? አለሁልሽ፣ ይመስገን ፈጣሪ፣ ክብሩ ይስፋ። እንዳጽፉ በጋ አምላክ እኔ ማንበብ አልችልም ገና። እንደዚህ ብዬ በአንዳንድ ነው መለቅሙ አማርኛቱ። ቼ እኔ ማንበብ አልችልም ማውራት እንጂ። ምንድነው የተማርሹ? ቁቤ ኦሮምኛ፣ ቁቤ፣ ቁቤ በያፋን ሮሙ ምን አናድዳችሁ? ቤተክርስቲያን በመሄድ እንዴ! ትልቅ ሰው እኮ ነኝ። እኮ ቤተክርስቲያን ነው የምሄደው። እሑድ እሑድ እሄዳለሁ። ኦርቶዶክስ መሆን እንደዚ አናድዳችኋል? እንዴ ሰው ቤተክርስቲያን የሚሄድ ጎበዝ፣ ፍርዬ በርቺበት፣ እንዳታቆሚ ይባላል እንጂ ሌላ ጣጣ። ስማ፣ ነገ ህማማት ይገባል። እሰግዳለሁ እሰግዳለሁ። እንደ ግድ ነው። በአቅሜ በቻልኩት አቅም ማለት ነው። እግዚአብሔር ይርዳኝ። ከእግዚአብሔር ጋር ይችን ሳምንት እንደምንም ብዬ ይወጣታል።